አፍሽን ዝጊ። አፏን አትዘጋም። እንዴቺ ምንም አያመጣም። ቢነካሽ እንኳን የሴቶች መብት አለ። ባለፈው የትም ስትንዘላዘይ ዝም አልኩሽ። አሁን ግን አላልፈሽም። እኔ ምን አንቺ ግን እንዴት ነው የሚያደርግሽ? ቆይ ማንን ተማምነሽ ነው? አንቺ በእናትህ ዝም። ሁለት አመት ሁለት አመት አይገርምሽ? ጥርግ ማለት ትቻለሽ። አንተ ብቻ የምትለውን የመቀበል ግዴታ አለብኝ? ግዴታ አለብሽ። የምለውን ሁሉ ትሰምኛለሽ፣ ትሰምኛለሽ፣ ትሰምኛለሽ። ምን አለ ጋብዞኝ ገብቼ ሞቅ ሞቅ ባደርግላቸው። አርፈሽ ቆይ። አንቺ ሴትዮው ምን ይሁን ነው የምትዩ? አንተ ራስህ ምን ይሁን ነው የምትለው? እህ ኋላ ግን ሰይጣኔን አታም። ያ ጋበዙኝ፣ ጋብዘውናል፣ እንግባ ወይ። ራስህን እንደ ወንድ ነው እንደምታየው? የዚህ ቤት አባወራ እኔ ነኝ። እኔም የምልሽን ትሰሚያለሽ። ጭራሽ ልትገዛኝም የሚያምረ፣ በደንብ አድርጌ እገዛሻለሁ። ማን ስለሆነ ነው እሱ? ቆይ፣ አላበዛውም እንዴ? ምንድን ነው ይህን ያህል ገረድ ያደርግሻል? ሴት ስለሆንሽ መናቁ ነው። አትስሚው አትስሚው። ሲያፈጣ አፍጭበት፣ አፍጭበት በይ በይው። ምንም አያመጣም። ቢነካሽ እንኳን የሴቶች መብት አለ፣ ሁሉም ይጮሁሉ። ይሻል ከዚህ በፊት በጣም ብዙ ጊዜ ታግሸሻለሁ። ወንድ ነኝ ብለን የምታስበው አፍሽን ዝጊ። አፏን አትዘጋም እንዴች እንዴ? እሱ አፏን አትዘጋ ከሆነ ለምን አንተ አታዘጋላትም? እንዴት አይነት ንቀት ነው ይሄ? ምን አይነት መዳፈር ነው? ሂድ ሂድ አንተ፣ አፏን አዘጋት። ንግግሮ ያናድ። ምን አይነት ንቀት ነው? የአፏን አዘጋት በላት በል ሂድ። አሁን ደግሞ የለፋንበትን ስራ ውጤቱን እንጠብቃለን። ወጣች። ያ ፎሎሚ እንከተላታለን እሷን ይከተላል።